እና አይዞዎቹ ጋይስ እንደዚህ ተሽከርከሮ ሶሻል ሚዲያ ላይ እኔ ማግዛችኋለሁ። አንዳንድ ነገሮችን ስትፈልጉ ምናምን ጠይቁኝና የሚሰጣችኋለሁ። የድሮ ቪዲዮችን ደግሞ እየገባችሁ ላይክ ፓኒሽመንት የቅጣት ቅጣት እየተቀጣው ምናምን ያደረኩትን ተናገር እንደዚህ በል እንደዚህ በል የተባባልነው በቅጣት ምናምን እሱ እያመጣን ይህም ቪዲዮ እንደዚህ እንደዚህ እንደዚህ እኔም ለራሴ ስቶር አስገባላችኋለሁ ማርያም

ቡና ጠጥተው በስመ አብ ብለው ምግብ በልተው ከቤተሰቦቻቸው ጋር ተሰብስበው ቡና ነው የሚጠጡት። እናንተ ደግሞ በአያቶች እድሜ የሆናችሁ ተሰብስባችሁ ሶሻል ሚዲያ ጊዜ ነው። ምን እናድርግ? በቃ በደለን ማርያም ነገር ልንገራቸው። እንደ ሌላ ሰው ሲሰደድ ተናዶ ቁጭ ብለን የሚሰማ ምናምን አይደለም። ስትሳዱ ስሰማች ማርያምን በቃ ንቅያቸው ማልፈቃ በጣም ነው ንቅት። በጣም አስር ደቂቃ ከስራ እረፍት ይሰጣሉ። ቡና ምናምን ወይ ከትምህርት ሲሆን አንዳንድ ጊዜ ትምህርት ላይ አንዳንድ ጊዜ ስራ ላይ ሲሆን አስር ደቂቃ ወይ አስራ አምስት ደቂቃ ይሰጠኛል። አሌክስ እንደዚህ፣ የአሌክስ እናት እንደዚህ፣ አሌክስ እህት እንደዚህ፣ የአሌክስ ማርያምን እሱም እሱን ከእኔ ላይ የምታጠፉት ጊዜ ብትሰሩ ማለት ነው፣ እዚህ ዓለም ላይ ሀብታም የምትሆኑ ነበር። ስለዚ እኔ ጋር የምታጠፉትን ታይም ስሩበት። አዳሚ ሁሉ እዚህ ደግሞ እርዳታ ስናሰባሰብ ልንገራቸው በብሬ በላቤ እንደዚህ ጠባርጌ ግሬ አምጣ ብር ነው የምረዳው ገባቸዋ። የኔ ተከታዮች ያሉ ደግሞ ወደው ደስ ብሏቸው ህዝብን ለመርዳት ስለሚፈልጉ እየተቸገረን

እና አዋጣላቸዋለሁ። ማርያም ከምሬ ነው። በሕይወት ዘመ ሶሻል ሚዲያ ከእናንተ በፊት የመርኩት ጊዜ ፊቴን አልወጣ እንጂ ፊቴ ማውጣት የጀመርኩ ከሁለት ዓመት በፊት ነው። ከዛም በፊትም ነበርኩ። ቲክቶክ ብለው ሲጀመሩ ቁጭ ብዬ ነበር እና እናንተ ሳድቤ አላቅም። ማንም አይደለም። እንደዚህ ፎቶ ሊገለበጥ ነው አለሳደ ደስ የሚለው ነገር ደግሞ እናንተ እንደዚህ እናቴን ገልብጣችሁ ስትሰባት ምናምን ምናምን ምናምን የነበረው ቸሩ ፈጣሪ ምን ይሰነዋል? የእናትና የልጁን ክብር አለየ ማኛ እናትና ልጁ ይመስገን። የወንድ ልጅ በወንድ ልጅ ተገላግላለችም። ሶ አይ ሀፒ ፎር ዳት ገባችዋ አንዳንድ ጊዜ ወደ ሰውን የምታስቡት ወደ እናንተ ይዞራል። ገባችዋ ፈጣሪ ሁል ጊዜ እንደዚህ ነው። ምንበ ማስበው ነገር በውስጥ ያደርጋሉ። ከተሳካ በኋላ ደግሞ አውጠች ይናገራሉ። ገባችዋ እናት ያረቤት አደለች። በጣም ወጣት ነች። በጣም ያ አሁን በእናንተ ያለው እድሜ አትወልድም፣ አትወልድም፣ አርጅታችኋል

እኔም አዲስ አዲስ አዲስ ፎቶ አዲስ አዲስ ቪዲዮ የፋሚሊ ደግሞ አዳዲስ ፎቶዎችን ከነጫፍ በሙሉ ቤተሰቦችን እያመጣው እያመጣው ፖስት አደረግላቸዋል። ላይክ ለመግልወጡም እንዲመቻችሁ ፖስት ለማድረግም እንዲመቻችሁ ገባችኋል። እና ስጨነቅም ከጎኔ ስጠበብም ከጎኔ ሲከፋኝም ከኔ ስደሰትም ከጎኔ ለሆናችሁ በሞላችሁም በውስጥም በደጅም በኢቲክተክም በሁሉም የጻፏቸው የነበራችሁ ለሁላችሁ እንደመደስላቸው ስላቻልኩ እንጂ በጣም አመሰግናለሁ። ከምር እያንዳንዶቻችሁ በተለይ እስካሁን ያላችሁ ከጎኔ ላይ ውለታችሁን አልጨርሰውም። ማርያምን ፈጣሪ እራሱ ይክፈላችሁ ነው የምለውና እሱም ለማለት እወዳለሁ እነ እማማ ቡዳ ደግሞ ስራችን ቀጥሉበት። ኦኬ መድኒትሽን ደግሞ ኮፒ አርገሽ ላኪልኝ ፎቶ አርገሽ ላኪልኝና እዚህ ሀገር እፈልግልሻለሁ። ከተገኘ ካልተገኘ ደግሞ ከአሜሪካ ወይም ልክ አልክልሻለሁ። እንትን በጣም አሪፍ አገር አይጠፋም። ቤ ተስፋ አርጋለ ይኖራል። ጎግል ቼክ ምናምን አርግልሻለሁና መድኒትሽን ማርያምን ያለምንም ሙጪ

ስላለ ወለዳችሁ እድሜያችሁ ሂዶ ነው። ዝም ብላ አለን አለን እያላችሁ እድሜያችሁ ሂዶ ነው እንጂ ብትወዱ እናንተ ኦኬ፣ ሎዛ ነው ወጣት ነው ሲለበን የእርገጠን ችግር የለም። ገዳም ታጥተው ነው አባቴ። ስንት ገዳም አለው ከኢትዮጵያ ውስጥ። ከፈለጋችሁ ነው የምጠቁማቸው። ለገዳም አለ ማቀው የሆነ ልጅ አለ የሚያሳጥ ምናምን እና ጎበዝ ልጅ አለ ትግራይ ውስጥ ማለት ነው። አልነገርም፣ አልናገርም ብዬሽ ነበር እና እስኪ ስትል እና የፈራችኋል የሚመስላችኋል። እኔ ስናገርኩ ከእናንተ በላይ አምላሳለኝ ማርያምን ከእናንተ እኩል ጋር ቁጭ ከበራ ወንድና ሴት ልዩነቱ ምንድን ነው? ምንም ልዩነት የለም ከእናንተ ጋር እኔ ግን ማን ነው ፈቶ የሚለቅብኝ? ማን ነው ፈቶ የሚለቅብኝ? እግርም እኮ ነው የምልህ። ሄድሀ ያደለው በአርባ አመቱ በአርባኛው አመቱ እናቶቹን እናቶች ይከባከቡታል። እኛ ደግሞ በሀያዎች እድሜያችን ያለን ደግሞ እናቶቻችን ትሰርቡን አላቸው። እ አንዷ ይውይ ካውሉ ትመጣለች። አንዷ እንትኗን ገትራት ትመጣለች። አይ ቻይና ለዚህ ብለህ ነው የከፈትከው ቲክቶክ? አ ቻይና ለዚህ ብለህ ነው የከፈትከው ቲክቶክ? ከምሬን ነው። ቻለው ምን ቻሉ? አማ ምን አገባኝ? የምችለው እናቴ፣ እነሱ የቻሉት እንጂ ራኔ ሆ ስራ አለኝ፣ አባቴ ስራ አለኝ፣ ህይወት አለኝ፣ ላይፍ አለኝ፣ ቤተሰቦች አሉን። ገባችሁ? በቂ አይደለም። ስለ ቤተሰቦች አላወራም። ሶሻል ሚዲያ ግን ይህ ቤተሰቦች በጣም እየተለዩ ናቸው ማለት ነው። ሁሉም ቤተሰቦች አንዱ ናቸው፣ ሁሉም እናቶች አንዱ ናቸው። ግን የኔ በጣም ልዩ ነች ማለት ነው። በነጭና በጥቁር እጃቸውን ያሳደጉኝ ሁለት እናቶች ነው ያሳደጉኝ። እና አንዳንድ ጊዜ እናት ማለት ሳደበው እነሱን ስለምወድ ለሁሉም ሰው ለሁሉም ሴቶ ሴት በተለይ ክብር

ወዳጆች ያላችሁ ደግሞ በኢንስታግራም ላይ አስገብቼ የነበረውን ነገር ቀረ ካላችሁ፣ በጣም ይቅርታ ማርያምን። እኔ ለእናንተ ነው ክብር ያለን። ጠላት ማ ጠላት ነው። ጠላት እንደሆነ አቆዩ ዳሮን ይዟል። አይመለከተኝም፣ ግን ለወዳጆች በተለይ ኢንስታግራም ላይ ከኔ ጋር ያላችሁ ቤት ውስጥ ማለት ነው። በጣም ይቅርታ ማርያምን። ተቀማች እንኳን በዚህ ነገር እ ሳላስበው ዘፈን ዝም ብሎ ሳላስብ እ የሴት ዘፈን መች ነው ሰርች ነው። አንድ ቪዲዮ አለ፣ እሱ ትግርኛ ስለሆነ ግን ትርጉሙ ሌላ ነው። ይሄ ሴት ዘፈን በፍቅር ሰርች አላውቅም። መጫሽ ዝንብ ላይ ሲያቀሽቅሽ ሆ ባሮ አመሰግናለሁ። ሆና ለላቸው ቁጭ ብላችሁ ስለሰማችሁን፣ ይሄ ዊከንድ አለን እንገባለን። ነገ እገባለሁ፣ ከነገ ወዲያም እንገባለሁ። ይህን ሳምንት እንገባለን። ገባችኋል?